አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ስምንት በዚህች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፊልሞንና አብላኒዎስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱን በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደ ዓይንህን ብትቀባ በዳንክ ነበር አለው። ያን ጊዜም ከደማቸው ወስዶ ዓይኑን ቀባ። ወዲያውኑ ድኖ ፈጥኖ አየ። ከዚያም በኋላ በቅዱሳን ላይ ባደረገው ክፉ ሥራ ሁሉ በድንቁርናው ምሕረት የሌለው ሥቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ። በክብር ባለቤት በጌታችን ኢየሱስ ክርስቶስም አምኖ ምዕመናንን ማሰቃየቱንም ተወ። ዲዮቅልጦያኖስም ወሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምንም ምክንያት አማልክትን ማምለክ እንደ ተወ ጠየቀው። እርሱም በቅዱሳን ሰማዕታት ላይ እግዚአብሔር የሚሠራቸውን አስደናቂዎች ታምራት ሊነግረው ጀመረ ህዋሳታቸውንም እንዴት እንደሚቆራርጧቸው በየአይነቱ በሆነ ስቃይም ሲያሰቃያቸው ያለምንም ጉዳት ጤነኞች ሆነው ተመልሰው እንደሚነሱ፣ ዲዮቅልጥያኖስም የታምራትን ነገር ስለነገረው ተቆጣጽኑ የሆነ ስቃይም እንዲያሰቃዩት አዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስኪሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲህም አደረጉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓዱ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉሡም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማና አንተ አለ። እርሱም እኔ የእንዴናው ገዥ አርያኖስ ነኝ ብሎ መለሰለት። ንጉሡም ደንግጦ እየተንቀጠቀጠ በማቅጠቅልለው ከባህር እንዲያሰጥ ሙታዘዘ። በባህሩ ሙጽ ነፍሱን በጌታችን እጅ ሰጠ። እንዲህም ሆነ። ቅዱስ አርያኖስ ዘመዶቹንና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ለሥጋዬ እሱ እንደሚያስብና ወደ አገሬ ወደ እንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድሪያ ወደብ ስጋዬን ጠብቁ አላቸው። ባሰጡ በአሰጠሙትም ጊዜ ጌታችን አሳ አንበሪውን አዘዛን አንበሪውም ተሸክሞ ወስዶ በእስክንድሪያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮቹ ከዚያ እየጠበቁት ነበር። ወደ አገሩ ወደ እንዴናው አድርሰው ከቅዱሳን ሰማይታት ከፊልሞንና ከአብላኔወስ ከስጋቸው ጋር በአንድነት አኖሩት። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ላርያኖስ አማለክቲው አዲጎ ዘተለወ ፍጹም መደ እግዚአብሔር ህጎድ ወቀልጥያኖስ ምኡክ ቢጻራዊ ዘተዛወጎም ድረ ደፈኖ አፈ ግብ መሪጎ መልእልተ ምስካቡ ንጹፍ ንጹፍ ተረክፈ አሪጎ። በዚች ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከአስራ ሁለቱ ሐዋርያት የአንዱ ሐዋርያ የሚያትያስ የረፍቱ መታሰቢያ ሆነ። ይህም ሰውን ወደሚበሉ ሰዎች አገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው አይኖቹን አውልቀው አሰሩት። ምግባቸውን የመጻተኛ ምግባቸው የመጻተኛ ነው በድን ስለሆነ ልማዳቸውን እንዲህ ነው። መጻተኛ ሰው ሲይዙ አይኖቹን አውልቀው በእስር ቤት አኖሩ ያኖሩታል። ያ የያዙበትንም ቀን ይጽፋሉ። ሰላሳ ቀንም እስኪፈጸም ሳር ያበሉታል። ከዚያ በኋላም አውጥተው አርደው ይበሉታል። ሐዋርያ ማቴያስም ታስሮ ሳለ ሰላሳው ቀን ሳይፈጸም በጌታችን ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የአገሩ ሰዎች የሚሰሩትን ክፉ ስራ አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የአገር ሰዎች ወደማያገኟቸው ቦታ ኖራቸው። እነርሱ ግን ሁለቱ ሐዋርያት እንድሪያስና ማቴያስ ተገለጠላቸውና፣ የአገሩም ሰዎች ያዟቸው፣ በአንገታቸውም ገመድ አስገብተው እስከ ሦስት ቀን በእግሩ በአገሩ ጥጋጥግ ጎተቷቸው። ሐዋርያት ስለዚያች አገር ሰዎች ስለ ድህነታቸው ወደ እግዚአብሔር ጸለየው። ያን ጊዜ ከወይን ቤቱ ምሰሶ ስር ውሃን አፈለቁ። ውሃውም ከፍ ከፍ ብሎ በአገር ውስጥ እስከሚጥለቀለቅና ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁና የሕይወታቸውን ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸው ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችን ኢየሱስ ክርስቶስ እመኑ እናንተም ትድናላችሁ አሏቸው። ሊያ ሁሉም በክብር ባለቤት በጌታችን አመኖ አርያትም አስተማሯቸው፣ ገሰጿቸውም። የአንድነትን፣ የሶስትነትን የመድኃኒታችን ሰው መሆኑን ምስጢር ገለጡላቸው። ደግሞም ይህን የአራዊት ጠባይ ጌታችን ከእነርሱ ያረግ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው የሚመገበውን የሚመገቡ የዋሆች ቀኖች ሆኑ፣ ቅኖች ሆኑ። ኤጲስቆጶሳትን ቀሳውትና ዲያቆናትንም ሾሙላቸው። በቀናች ሃይማኖትም እንዲያጸኗቸውና እያስተማሯቸው ሰላሳ ቀኖች ያህል ከእርሳቸው ጋር ኖሩ። ከዚህም ወጥተው ሄዱ። የአገር ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመልሷቸው ሐዋርያትን ለመኗቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። የአገርም ሰዎች ይዘው ከብረት በብረት አልጋ ላይ አስተኝተው በታችሁ ስድስት ክንድ ቀን ስድስት ሌሊት ስድስት ቀን ስድስት ሌሊት እሳት አነደዱ። ሊያዩትም ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲበራ አገኙ። ሥጋውንም ሆነ የራስ ጠጉሩን ወይም ልብሶቹን ምንም ምን እሳት አልነካውም። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ድረስ ሐዋርያ ቅዱስ ማትያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህ በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብሩ ባለቤት በጌታችን በኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትንም ሾሙላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ኖረ። ከዚያም ተነስቶ ስሟ ፊላውን ወደሚባል ከአይሁድ አገሮች ወደ አንዲቱ ሄደ። በዚያም በጎረፍትን አረፈ። ስጋውንም በመልካም ቦታ ኖሩ። ከስጋውም በሽተኞችን ለመፈወስ ታላቅ የሚያስደንቁ ታምራት ተገለጡ። ልዩ የሆነች በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለማትያስ ዘታሪ ወተ ፈቅረ ህየንተ ይሁዳ ይትየለቁ ምስለ ሐዋርያት ቡረ ከዊኖ ማትያስ በላይ ለእኩያን ይሄረ ስጋ ወልዳ አምላክ ሴሰይወም ወደሞ ክቡረ ተውላጤ ሴሰይወ ከመላይም ሳይረ በዚችም ቀን ደግሞ በእስክንድሪያ ለተሾሙ አባቶች ሊቃነ ጳጳሳት አስራ አንደኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድሪያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ አገር እንደርሱ ያለ የሌላ አዋቂ ብሌ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔርም ፈቃድ በእስክንድሪያ ሊቀ ጵጵስና ተሾመ። ብዙዎች ድርሳናትንና ተግሳጻትን ደረሰ። የሹመቱም ዘመን ሰላም የሰፈነበት ነበር። በቀኖች ሃይማኖትም ይጸኑ ዘንድ በቀናች ሃይማኖት የሚጸኑ ዘንድ ሕግና ሥርዓትንም ሁሉ እንዲጠብቁ ሕዝቡን ሁሉ ጊዜ ይመክራቸውና ያስተምራቸዋል። በወንጌላዊ ማርቆስ ወንበር አስር ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱም ከእኛ ጋራ ለዘላለሙ ትኑር አሜን። ሰላም ለወሌ ወስ ሊቀጳጳሳት ክቡር በእስክንድሪያ አባይ ሀገር በሃይማኖት አይረፈ ወበሰናይ ምግባር እምድረ ነበር ዲበዛሐዋርያ መንበር ሰበ ተፈጸመ አልወቱ ዓመታት አስራ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም። መጋቢት ዘጠኝ በዚች ቀን የከበሩ እንድርያስና ሚስቱ አውሳብዮስና አርማ ሌሎች አርባ ሰዎችም በሰማዕትነት አረፉ። በዚችም ዕለት ዳግመኛ ከአባ ኖብ ጋር በሰማዕትነት የሞቱ የሁለት ሺህ ሰዎች መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ተጋዳይ የሆነ ጽኑ አባት ኩትን አባት ኩትን አረፈ።

ተአምሪው ለአባ ኪሮስ ጸሎቱ ወበረከቱ ያህሉ ምስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የጻድቁ የአባ ኪሮስ ረድኤትና በረከት ለዘላለሙ በወላች ደርና ጻድቁ አባታችን አባ ኪሮስ ያደረጉት ተአምር ይህ ነው። በሦስተኛውም ቀን ሁለት ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትምህርት ተመስቀላ አማትቦ፣ የፊተኛውን አይቶ ይህ ጋኔን ነው። ይህ የኋለኛው አለቃው ዲያብሎስ ነው፣ ዛሬ መጡ አለ። ከሩቅ ጠርቶ እናንተ ወንድሞቼ ከወዴት ናችሁ? አላቸው። ሰብአር በሚባል አገር ነን አሉት። ወዴት ትሄዳላችሁ? አላቸው። ወደ አባ ኪሮስ ነው አሉት። በማን ታምናላችሁ? አላቸው። በአብ በወልድ በመንፈስ ቅዱስ እናመልካለን እናምናለን አሉት። አባታችን አባ ኪሮስም ክርስቶስ የማን ልጅ ነው? አላቸው። የአብ የባህሪ ልጅ ነው አሉት። እናቱስ ማናት? አላቸው እነርሱም ቅድስት ድንግል ማርያም ናት አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናችሁ አላቸው። እነርሱም ተቆጥተው ወንድማችን ለምን ትፈታተነናለህ? አሉት። እርሱም እንዲህ እናድርግ ትእዛዝ አለብኝ አላቸው። እነርሱም እኛ ምን ገዶን፣ ብቻ አባ ኪሮስ ያለበትን ንገረን አሉት። አባታችን አባ ኪሮስም ስለ ምን ትሹታላችሁ? አላቸው። ከእነርሱም ከእርሱም ጉዳይ አለንና አሉት። እርሱም በስም እኔ ነኝ አላቸው። እርሱም በስም እኔ ነኝ አላቸው። አባታችን አባ ኪሮስም አሃው ወደ እናንተ በመጡ ጊዜ እንዲህ ሳትፈትኑ፣ ሃይማኖታቸውን ሳትመረምሩ ወደ ቤታችሁ ወደ ማኅበራችሁ አታስገቧቸው፣ ሰይጣን ለማሳት መነኮሳትን መስሎ ይመጣልና አላቸው። እነዚያም ቅዱሳን አባታችን ይቅር በለን አሉት። ወደ ወንዝ ወስዶ እግራቸውንና እጃቸውን አጠባቸው፣ በባቱ ውሃ የለምና ሁለት ዋሻዎችንም አይቶ በዚያ ውስጥ እደሩ አላቸው። እነርሱም እሺ ነገር ግን በጸሎት አትርሳን አሉት። አባታችን አባ ኪሮስም ጌታችን ይባርክህ፣ ጌታችን ይባርካችሁ፣ ከክፉ ሁሉ ይጠብቃችሁ አላቸው። እነርሱም አሜን አሉ። አባታችን አባ ኪሮስም ወደ በአቱ ገብቶ አርባ ስግደትን ሰገደ። አቤቱ አገልጋይህን ይቅር በለኝ፣ በይቅርታ ብዛት ኃጢአቱን ይቅር በለው በአንተ ደም ነፍሱ ስጋውን ፈጽመ ንጹህ አድርገው የሚለውን ሀምሳኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለእነዚህ ለተራቡ እንግዶች ምግብ ምን አቀርብላቸዋለሁ? ከዚህም የከሰለጠነ ከሰማያዊ ህብስት እንዳልሰጣቸው እንደ አባቴ እንደ በብኑዳ ስጋዬ ለአንበሳ እንዳትሰጥ ፈራለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ የማደርገውን ንገረኝ አለ። ይህንን እያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባ ኪሮስ ምን ያሳዝንሃል? አለው። ይህንንም ይህን ብሎ ሁለት ሰማያዊ ህብስት፣ ሁለት ጽዋ ሰጠው። ይህንንም ለእነዚያ እንግዶች ሰጣቸው። አንተ ግን የቀድሞ ህብስትህን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ ወደ እነዚያ ቅዱሳን ሂዶ ያ ሰማያዊ ህብስትን ያ ሰማያዊ ጽዋን ሰጣቸው። ወንድሞች እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ ሀገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በ በጎን ዋጋ ይስጥህ አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚህ አደረ። በማግስቱም ወደ እርሱ ሂዶ ሰላምታ ሰጣቸው ሰጣችኋቸው ራታችሁንም አለቀብን አላቸው። እነርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ህብስቱን አሳዩት። አባታችን አባኪሮስም አድርቆ ጾሙ በበዓታቸው ይበቃችኋል ለምን አልበላችሁም? አላቸው። እነርሱም አባታችን መብላትንስ በልተናል፣ የጻድቅን በረከት ጥቂት ያቀርባልና አሉት። በዚያችም ሶስት ቀን ቆዩ። እንዴት እንደ ነበሩ አኗኗራቸውን ለአባታችን ለአባኪሮስ ነገሩት። አባታችን አባኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀሩ በእግዚአብሔር ስም አወጣቸው። እነዚያን ቅዱሳንም ከዛሬ ጀምሮ ክፉ ነገር አያገኛችሁም በሰላም ወደ አባታችሁ ሂዱ አላቸው። ከዚህም በኋላ አባታችን አባ ኪሮስ ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባ ኪሮስም ከዛሬ ጀምሮ እንዳለ አሉት፣ እንሄዳለን አሉት። አባታችን አባ ኪሮስም በሰላም ሂዱ አላቸው። ከጽዋውም ከሰባተኛው እጅ ከህብስታቸው ከግማሹ በቀር ሳይበሉ ያን ህብስትና ያን ጽዋ አሳዩት። አባታችን አባ ኪሮስም አድርቆ ዘወትር በጸሎታቸው ያስቡት ዘንድ አስቡን። ይህም ለመንገዳችሁ ስንቅ ይሁናችሁ ብሎ ሰጣቸው። ወንድሞቼ፣ የእግዚአብሔር በረከት እንዳታጡ ለሌላ አትስጡ፣ ይህ ህብስትና ጽዋ እስከ ዕለተ ሞታችሁ አያልቅም ብዬ በእውነት ነግራችኋለሁ አላቸው። እነዚያም ቅዱሳን እጅ ነስተው ሄዱ፣ ከበዓታቸውም ደረሱ። ያ ጽዋ ያ ህብስት ሳያልቅ እየተመገቡ አስራ ሁለት ዓመት ኖሩ። ከዚህም በኋላ በክብር አርፈው ወደ መንግሥተ ሰማይ ያትገቡ ጸሎታቸውና በረከታቸው ከህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቅድሰ ሰላም ቀን እንድታውለን፣ ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያን እናስታክስልን። ቅዱስ ተዋህዶ ሃይማኖታችን በቸርነት አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ህዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን፣ ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ